ማግስት ሚዲያ የምስራቅ አፍሪካ በተለይም የኢትዮጵያና ኤርትራ ጉዳይ ከቀጠናው አልፎ ወደ ዓለም አቀፍ መወያያነት ተሸጋግሯል። በኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት ሙሉ በሙሉ የተሰረዘው ሕወሓት የቦርድ ውሳኔ የፕሪቶሪያውን ስምምነት የሚጥስ ነው አለ። በከፊል የሥራ ማቆም አድማ ላይ የነበረው የጤና ባለሙያዎች የመብት ጥያቄ እንቅስቃሴ ከቀጣዩ ሰኞ ግንቦት 11 2017 ዓ.ም ጀምሮ ሙሉ በሙሉ ወደ ስራ ማቆም አድማ ይገባል ተባለ። የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ በዳኞች ላይ የማህበራዊ ሚዲያ አጠቃቀም ገደብ የሚጥል ደንብ አጸደቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በመላ ኦሮሚያ ከሚገኙ 206 ጽሕፈት ቤቶች ውስጥ በሥራ ላይ ያሉት ሶስቱ ብቻ ናቸው አለ። ሰላም! የተወደዳችሁ የማግስት ሚዲያ ቤተሰቦች እነዚህ ለዛሬ መርጠን ያዘጋጀንላችሁ መረጃዎች ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስትቆዩ መረጃዎቹን በዝርዝር ታደምጣላችሁ። ማግስት ሚዲያ የምስራቅ አፍሪካ በተለይም የኢትዮጵያና ኤርትራ ጉዳይ ከቀጠናው አልፎ ወደ ዓለም አቀፍ መወያያነት ተሸጋግሯል። በሰሜን ኢትዮጵያው ጦርነት ወቅት በጥምረት በመሆን የትግራይ አማጼ ኃይሎች ላይ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያው የግጭት ማቆም ስምምነት ወዲህ ወደ ቅራኔ ውስጥ መግባታቸው ይታወቃል። ከቅርብ ጊዜያት ወዲህ ደግሞ ያሰቦደብን በኃይል ልትወስድ ነው የሚለው ሰሞነኛ ወሬ የሁለቱን አገራት ውጥረት አንሮታል። ከዚህ በተጨማሪ ኢትዮጵያ ከሶማሌላንድ ጋር በተፈራረመችው የባህር በር ስምምነት ምክንያት ከሌላኛዋ የጎረቤት ሀገር ሶማሊያ ጋር ውዝግብ ውስጥ ገብታ የሰነበተች ሲሆን በቱርክ አሸማጋይነቱ ውጥረቱ ረግቦ ስምምነት ላይ ደርሰዋል። ይህ በእንዲህ እንዳለ የኢትዮጵያ የቅርብም የሩቅም ጎረቤቶች የሆኑት ሶማሊያ፣ ኤርትራና ግብፅ ጥምረት የፈጠሩ ሲሆን በቅርቡ የግብፁ ፕሬዚዳንት አብዱል ፈታ አልሲሲ ወደ ጅቡቲ ተጉዘው ያደረጉ ስምምነት ወደ ባሰው ውጥረት ውስጥ ይከተዋል የሚል ስጋት ተፈጥሯል። ጉዳዩ ከምስራቅ አፍሪካና የቀይ ባህር አጎራባች ሀገራት ወደ ምዕራባውያን እየተሸጋገረ ነው። በቅርቡ የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በአፍሪካ ቀንድ ወቅታዊ ሁኔታ በተለይ በኢትዮጵያና ኤርትራ ውጥረት ዙሪያ መምከሩ ተሰምቷል። በመድረኩ ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ መሆኑን አስረድተዋል። በተያያዘ ዜና በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ የአውሮፓ የውጭ ጉዳይ ካውንስል ሰሞኑን ባወጣው አንድ ሪፖርት አመላክቷል። ካውንስሉ በዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተጋባ መሆኑንና ሶማሊያን ጨምሮ ቀጠናውን ወደ ባሳ ለመረጋጋት ሊከተው እንደሚችል ስጋቱን ገልጿል። የአውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለው ውጥረት እንዲረግብ ጥረት እንዲያደርግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ እንዲደግፍ ካውንስሉ መክሯል ሲል የዘገበው ዋዜማ ሬዲዮ ነው። በኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት ሙሉ በሙሉ የታገደው ህወሀት የቦርዱ ውሳኔ የፕሪቶሪያውን ስምምነት የሚጥስ ነው አለ። ህወሀት የቦርዱን ውሳኔ በተመለከተ ለአፍሪካ ህብረት ሊቀመንበር ሞሐመድ አሊ የሱፍ በጻፈው ደብዳቤ የፕሪቶሪያ ስምምነት ከተኩስ ማቆም ባሻገር ዘላቂ ሰላም ለማምጣት ያለመ እንደነበር አስታውሷል። ይሁንና የስምምነቱን ወሳኝ ድንጋጌዎች ለማክበር ያለው ቁርጠኝነት አነስተኛ መሆን ቦርዱ ይህን የስምምነቱን ህጋዊነትና ትክክለኛነት የሚጥስ ውሳኔ እንዲወስን አድርጓል ብሏል። የስምምነቱ አንቀጽ ሶስትና አስር ሁለቱም ተፈራራሚ ወገኖች ለአንዱ ለአንዱ እውቅና እንደሚሰጥ የሚደነግግ መሆኑን ያስታወሰው ህወሀት የፌዴራል መንግስት ይህን ድንጋጌ በመጣስ የፖለቲካ የሆነውን ጉዳይ የህግና የአስተዳደር ጉዳይ በማድረግ ምርጫ ቦርድ ህወሀት ህገወጥ ፓርቲ ነው ብሎ እንዲወስን አድርጓል ሲል ወቅሷል። በመሆኑም የአፍሪካ ህብረት ኮሚሽን ሊቀመንበር በኢትዮጵያ ጉዳይ በተለይም በህወሀት ህጋዊ ሰውነት ጉዳይ የሚያወያይ አስቸኳይ ጉባኤ እንዲጠሩ ጠይቋል። ይህንኑ ጉዳይም በህብረቱ የሰላምና ጸጥታ ምክር ቤት ቀጣይ ስብሰባ ላይ በአጀንዳነት እንዲያስይዙለት ለሊቀመንበሩ በጻፈው በዚሁ ደብዳቤ ጠይቋል። ሕወሃት አክሎም በእነዚህ ስብሰባዎች አቅጣጫ እስኪቀመጥ ድረስ የኢትዮጵያ መንግስት የቦርዱን ውሳኔ ተፈጻሚ እንዳያደርግ ህብረቱ ጫና እንዲያደርግ ነው የጠየቀው። በከፊል የሥራ ማቆም አድማ ላይ የነበረው የጤና ባለሙያዎች የመብት ጥያቄ እንቅስቃሴ ከቀጣዩ ሰኞ ግንቦት 11 2017 ዓ ም ጀምሮ ወደ ሙሉ የሥራ ማቆም አድማ ይገባል። ኢትዮጵያ የጤና ባለሙያዎች ንቅናቄ እንዳስታወቀው ባለፉት ሶስት ቀናት ለመንግሥት ጊዜ ለመስጠት ሲባል በከፊል የሥራ ማቆም አድማ የተደረገ ሲሆን በመንግስት በኩል ጥያቄዎቻችን አለመመለስ ብቻ ሳይሆን እውቅና ለመስጠትም ፈቃደኝነት አልታየም። በዚሁ መሠረት ንቅናቄው የድንገተኛ ሕክምና አገልግሎቶችን ጨምሮ ከቀጣዩ ሰኞ ጀምሮ ወደ ተሟላ የሥራ ማቆም አድማ እንደሚገባ አስታውቋል። ንቅናቄው በማኅበራዊ ትስስር ገጹ ላይ ዛሬን ጨምሮ እስከ ሰኞ ባሉት ሶስት ቀናት በታካሚዎች ላይ ጉዳት እንዳይደርስ ዝርዝር መርሃ ግብር አውጥቷል። በመርሃ ግብሩ መሠረት በእነዚህ ቀናት በየሆስፒታሉ የሚገኙ የጤና ባለሙያዎች ታካሚዎችን ስለ አድማው በግል በማስረዳት እንደየሁኔታው ከሆስፒታል የሚወጡ ወደ ግል ህክምና ሪፈር ሊደረጉ እንደሚገባና ሌሎችንም ስልቶች የሚለዩ ይሆናል ተብሏል። ይህ እንዲህ እንዳለ በተለያዩ የጤና ተቋማት የንቅናቄው አስተባባሪ ናቸው በሚል በርካታ ባለሙያዎችን ማሰር እንደቀጠለ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በተለያዩ የአገሪቱ አካባቢዎች የጤና ባለሙያዎች በዘፈቀደ እየተያዙ መሆኑን ጠቅሶ መንግስት የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብት እንዲያከብር ጠይቋል። የጤና ባለሙያዎች የደሞዝና የጥቅማ ጥቅም እንዲሁም አመቺ የስራ ሁኔታን የተመለከቱ 12 ጥያቄዎች እንዲደርሰው የተደረገው የጤና ሚኒስቴር እስካሁን ዝምታን መርጦ ቆይቶ የነበረ ሲሆን፣ ትላንት ምሽት በሰጠው መግለጫ አድማ በሚያደርጉ ባለሙያዎች ላይ እርምጃ እንደሚወስድ አስጠንቅቋል። ሚኒስቴር መስሪያ ቤቱ በዚሁ መግለጫው ላለፉት ቀናት ሁሉም የጤና ተቋማት መደበኛ የጤና አገልግሎት ያለምንም መቆራረጥ እየሰጡ ነው ብሏል። ይሁን እንጂ በተወሰኑ ማስተማሪያ የጤና ኮሌጆች በሐሰተኛ መረጃ የተወናበዱና ጥፋትን አላማ ያደረጉ ሲል የጠራቸው በስራ ገበታቸው ላይ ያልተገኙ ባለሙያዎች እንዳሉ ጠቅሶ የጤና አገልግሎት አድማ ከማይደረግባቸው የስራ ዘርፎች አንዱ በመሆኑ ወደ ስራ ገበታቸው እንዲመለሱ ጥሪ አስተላልፏል። በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይም ሕጋዊ እርምጃ እወስዳለሁ ሲል አስጠንቅቋል። የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ በዳኞች ላይ የማህበራዊ ሚዲያ አጠቃቀም ገደብ የሚጥል ደንብ አጸደቀ። የዳኞች አስተዳደር አበይ ጉባኤው ቀደም ሲል የነበረውን የዳኞች ስነ ምግባር ደንብ ማሻሻል ያስፈለገበትን ምክንያት ሲያብራራ በማህበራዊ ሚዲያ አጠቃቀም ግልጽነት ያልነበረው በመሆኑ እንደሆነ ገልጿል በማብራሪያውም ጥቂት ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያ አጠቃቀም ሲቃኝ የዳኝነት ነጻነትን የሚጋፋ ገለልተኝነትን ሳይሆን ወገንተኝነትን የሚያሳይ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠውን እምነት ክብርና ግምት ዝቅ እንዲል የሚያደርግ መሆኑን ተገንዝበናል ብሏል በተሻሻለው የዳኞች ስነ ምግባር ደንብ መሰረት ማንኛውም ዳኛ ማህበራዊ ሚዲያን በመጠቀም ሐሳቡን የመግለጽ መብት ያለው መሆኑ የተገለጸ ሲሆን፣ ነገር ግን የፍርድ ቤትን ገለልተኛነትና ነጻነት እንዲሁም ህዝብ በፍርድ ቤት ወይም በዳኝነት ስርዓቱ ላይ ያለውን እምነት በሚሸረሽር መልኩ ማህበራዊ ሚዲያን መጠቀም የተከለከለ መሆኑ ተመላክቷል። በዚህ ደንብ መሰረትም ዳኞች በማህበራዊ ሚዲያ ገጾቻቸው የፖለቲካ ፓርቲ ተመራጭን የፖለቲካ ፉክክሮችን ወይም የፖለቲካ አስተሳሰቦችን በመደገፍ ወይም በመቃወም መግለጽ የተከለከለ መሆኑ ተደንግጓል። በተጨማሪም ዳኞች በፍርድ ቤት ተከራካሪ ከሆኑ እንደ አቃቢያነ ሕግ ጠበቆች ከመሳሰሉ የሕግ ባለሙያዎች ጋር በማህበራዊ ሚዲያ ግንኙነት መፍጠር ወይም ሀሳብ መቀያየር የተከለከለ ነው። በዚሁ የሥነ ምግባር ደንብ ላይ ዳኞች ገለልተኝነታቸው ላይ ጥርጣሬ ሊፈጥር በሚችል መልኩ በማኅበራዊ ሚዲያ ግለሰቦችን ወይም ድርጅቶችን በጓደኝነት መወዳጀት፣ ገጻቸውን መከተል ወይም በሌላ በማንኛውም መንገድ በማኅበራዊ ሚዲያ መቆራኘትም ክልክል እንደሆነ ተደንግጓል። ዳኞች ይህን ደንብ በሚጥስ መልኩ በማኅበራዊ ሚዲያ የጻፉት ወይም ያጋሩት ነገር ሲኖርና እንዲያስተካክሉ በሚጠየቁ ጊዜ የማስተካከል ግዴታ አለባቸውም ተብሏል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በመላው ኦሮሚያ ከሚገኙ 26 ጽህፈት ቤቶች ውስጥ በሥራ ላይ ያሉት ሶስቱ ብቻ ናቸው አለ። ፓርቲው በ2010 ዓ ም በነበረው ለውጥ በክልሉ 26 ቢሮዎችን መክፈት ችሎ የነበረ ቢሆንም የፖለቲካ ምኅዳሩ አላሰራ በማለቱ በንቃት እየሰሩ የሚገኙት በአዲስ አበባ የሚገኘው ዋና ጽህፈት ቤቱ እንዲሁም በአምቦና አሰላ ከተሞች የሚገኙ ጽህፈት ቤቶቹ ብቻ እንደሆኑ ገልጿል። ፓርቲው ባወጣው መግለጫም የማዕከላዊ ኮሚቴ አባሉና የፓርቲው የጅማ ዞን ኮሚቴ አባል አቶ ቱኩማ ኡርጌ በሕገወጥ መንገድ ተይዘው መታሰራቸውን አስታውቋል። አቶ ቱኩማ ሚያዝያ 22 ቀን 2017 ዓ.ም ከጠዋቱ አራት ሰዓት ገደማ በጅማ ከተማ ከሚገኙበት የሥራ ቦታቸው በመንግሥት የጸጥታ ኃይሎች መወሰዳቸውን ነው ያመለከተው። እኚህ የድርጅቱ አባልና አመራር እስካሁን ድረስ ፍርድ ቤት ያልቀረቡ መሆኑን የገለጸው ኦፌኮ በጅማ ከተማ በሚገኘው ሁለተኛ ፖሊስ ጣቢያ ከህግና ስርዓት ውጪ በስር ላይ ይገኛሉ ነው ያለው። በዚህ ላይ አስተያየታቸውን ለጀርመን ድምጽ ሬዲዮ የሰጡት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ሚያዝያ 24 ቀን 2017 ዓ.ም ኦፌኮ ጉዳዩን ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 30 ቀን 2017 ዓ.ም የአመራሩን መታሰር አስመልክቶ ለኦሮሚያ ፖሊስ ኮሚሽን በጻፈው ደብዳቤ ማብራሪያ እንዲሰጠው ቢጠይቅም የተሰጠው ተጨባጭ ምላሽ አለመኖሩንም ጠቁመዋል። ህገወጥ እንቅስቃሴ ውስጥ ትሳተፋለ በሚል መያዙንና ቤቱ ተፈትሾ ምንም እንዳልተገኘበት እናውቃለን ያሉት ሊቀመንበሩ እስካሁን ፍርድ ቤት አለመቅረባቸውንም ገልጸዋል። የፓርቲው ቢሮዎች መዘጋትን በተመለከተም በቀጥታና በተዘዋዋሪ የሚፈጸም መሆኑን የገለጹት ፕሮፌሰር መረራ በአንዳንድ ቦታዎች አመራሮችን ማስፈራራትና ማሳደድ እንዲሁም አንዳንድ ቦታ ደግሞ የቢሮ መዘረፍ እንደገጠማቸውም ገልጸዋል። በ2013 ዓ ም በተደረገው አገራዊ ምርጫ ገዢው ብልጽግና ፓርቲ በኦሮሚያ ክልል ውስጥ በብቸኝነት በመወዳደር የከሰሱት መረራ ቀጣዩ የ2018 ምርጫም ቢሆን ከመካሄዱ በፊት ዜጎች በነፃነት መምረጥ የሚያስችላቸው የፖለቲካ ስምምነት መደረግ እንደሚኖርበት ገልጸዋል። ምርጫው ላይ ለመሳተፍ የአጭር ጊዜ ዝግጅት ብቻ በቂያቸው መሆኑን በመጠቆም የፖለቲካ ውይይቶች ከዛ አስቀድሞ እንደሚያስፈልጉም ምልከታቸውን አጋርተዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች የዛሬውን መረጃ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ሰላም ይብዛላችሁ።